አክራሪ ሙስሊም እንደሆነች ታስታውቃለች። ውስጧ ብዙ ጥያቄ፣ ቁጣና ንዴት እንዳለ ያስታውቃል። ቀኝ እጇ ቅዱሱን መጽሐፍ ይዟል፣ በግራ እጇ ደግሞ እየተወራጨች ለማስረዳት ትሞክራለች። ክሊፍና እሷ ሰዎች መሃል ናቸው። እሷም ጥያቄዋን እንዲህ ስትል ለክሊፍ አቀረበች። ጥያቄ አለኝ። ከዚህ በፊት ስታወራ ይህ መጽሐፍ በውስጡ ምንም የሚጣረስ ሐሳብ እንደሌለው ተናግረሃል። ይህ የምታዩት መጽሐፍ የእናንተ መጽሐፍ ቅዱስ ነው። አብሮ ያለ ጓደኛ ነው እንዳነበው የሰጠኝ። በእርግጥ ማን እንዳሳተመውና የትኛው ህትመት እንደሆነ አላውቅም። ነገር ግን ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል። ታውቃለህ ብዬ አስባለሁ። ምን እንደሚሉላችሁም እንድትሰሙ ጮክ ብዬ አነብላችኋለሁ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም በአባቱ ቅፍ ያለ አንዱ ልጁ እርሱ ተረከው። ተመልከት እዚህ ጋር እግዚአብሔርን ማንም እንኳን አይቶት አያውቅም ይላል። አሁን ያነበብኩልህን ቃል ከመጽሐፍ ቅዱስ እንደሆነ ታምናለህ አይደል? እንግዲህ ይሄ የራሰ መጽሐፍ ነው፣ ራሰ የምታምንበት ነገር ነው። ከዛ በኋላ በዚሁ ምዕራፍ ላይ በዚሁ ወንጌል ላይ ዮሐንስ 5 19 ደግሞ እንዲህ ይላል። ስለዚህ ኢየሱስ መለሰ እንዲህም አላቸው እውነት እውነት እላችኋለሁ አብ ሲያደርግ ያየነውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህንን እንዲሁ ያደርጋልና ይላል። አንዱ ቦታ ላይ እግዚአብሔርን ያየው የለም ይላል፣ ሌላ ቦታ ላይ ደግሞ እግዚአብሔር ሲያደርግ ያየነውን ይላል። ታዲያ ይሄ እርስ በራሱ አልተጣረሰም ማለት ነው? ከዚህ በፊት እንዳልኩ የመጽሐፍ ምንም አይነት በውስጡ እርስ በርስ የሚጣረስ ሐሳብ የለውም ብለህ ስትናገር በጆሮዬ ሰምቻለሁ። ነገር ግን እነዚህ ሁለት ቦታዎች እርስ በርስ የሚጣረስ ሐሳብ አላቸው። በዚህ መስማማት እንችላለን? አዎ ወይ አይ እንድትለኝ አይደለም እምፈልገው። ይልቁንስ ስለ እነዚህ ሁለት ክፍሎች ምላሽህን መስማት ፈልጋለሁ። ክሊፍ ለማውራት ተዘጋጀ። እጆቹን ካጣመረበት አወረደና ንግግሩን እንዲህ ሲል በተረጋጋ መንፈስ ጀመረ። በመጀመሪያ የትኛውንም መጽሐፍ ስታነቢ ከመጀመሪያው ቁጥር ጀምሮ ምን ለማለት እንደፈለገ ተረድተሽ ማንበብ አለብሽ። ዝም ተብሎ ከመሃል አይጀመርም። ያንን ክፍል ለብቻ የጻፈበት ምክንያት ከላይ እንደተዘረዘረው ነው። ለምሳሌ ዮሐንስ ወንጌል ምዕራፍ አንድን ስታነቢ ዋነኛ ሐሳቡ ኢየሱስ ክርስቶስ በሰው አምሳል እንደመጣ መናገር ነው። ወዲያውኑ ይህን ንግግር ሳትጨርስ ይህቺ ሴት አቋረጠችውና ግን እኮ ግን እኮ ስትል ክሊፍን መለሰና ቆይ አስጨርሽኝ! እሷም በየመሃሉ እየገባች ቆይ የኔን ሐሳብ እኮ ገና አልሰማኸኝም፣ አልተረዳኸኝም እያለች ክርክሩን ለማጧጣፍ ሞከረች። ክሊፍም ረጋ ብሎ እየነገራት መጀመሪያ ልብሽን ክፈቲ ከዛ በኋላ በግልጽ እንድናወራ ያስችልናል። እኔ ስታወሪ ምንም በመሃል አልገባውብሽም፣ ስለዚህ ረጋ ብለሽ መስማት ይኖርብሻል። ከባዋቸው የነበሩት ሰዎች ቆይ ተረጋጊ፣ እንዲያወራ እድሉን ሰጪው አሏት። እሱም ቀጠለ። ዮሐንስ ወንጌል ምዕራፍ አንድ ልክ ሲጀምር በመጀመሪያ አልነበር አለም በእግዚአብሔር ዘንድ ነበር አለም እግዚአብሔር ነበር ብሎ ይጀምርልናል። ይህንን መጽሐፉ ግልጥ አርጎ ይነግረናል። ዮሐንስ ምዕራፍ አንድ የኢየሱስ ክርስቶስን አምላክነት በግልጽ ያስቀምጠልናል። ራሱ ቃሉ ክርስቶስ እንደሆነ ይነግረናል። የግሪክ ቃሉ ሎጎስ ይለዋል። ስለዚህ ዮሐንስ ምዕራፍ አንድ ቁጥር አንድን እያነበብሽ ስለ ኢየሱስ ክርስቶስ እያወራ መሆኑን ትረጃለሽ። ይህ ክፍል ራሱ ወደ ዘፍጥረት እንድትመለሽ ያደርጋል። በመጀመሪያ እግዚአብሔር የሚለውን ከዚህ በኋላ አለፍ ብሎ ነው። ማንም ሰው እግዚአብሔርን እንዳላየው የነገረን፣ እኔ እግዚአብሔርን አይቼው አላቅም፣ እናንተም ብትሆኑ እግዚአብሔርን አይታችሁት አታውቁ እየሽ በዚህ ውስጥ ዮሐንስ እየተናገረ ያለው ኢየሱስ ክርስቶስ ራሱ እግዚአብሔር እንደሆነ እየተናገረ ነው። ነገር ግን እግዚአብሔር ራሱ በሰው አምሳል እንደመጣ ይነግረናል። ይህ በግልጽ ያለ ስህተት ዮሐንስ ለመናገር የሚሞክረው ነገር ነው። ያለምንም ጥርጥር ዮሐንስ ምዕራፍ አንድ እየተናገረ ያለው ስለ ኢየሱስ ክርስቶስ አምላክነት ኢየሱስ ክርስቶስ አል እንደሆነ ኢየሱስ ክርስቶስ እግዚአብሔር እንደሆነና በሰው አምሳል እንደመጣ እያስረዳ ነው። ይህንን ለመረዳት ደግሞ በአዲስ ኪዳን የግድ ዶክተሬት ሊኖርሽ አይገባም። ራስሽ ማንበብ ትችያለሽ። ስለዚህ አንቺ እየተናገርሽበት ያሉት ሁለት ክፍሎች ኢየሱስ ክርስቶስ ጌትነቱን፣ አምላክነቱን ለመግለጽ እየሞከረ ነው በዮሐንስ በኩል። ከዚህ በኋላ ዙሪያቸውን የከበቡ የእሷ ወገን የነበሩ ሰዎች እንዲህ ብለው ክሊፍን ማፋጠት ጀመሩ። ለምንድን ነው አንተ ራሱ ይህንን ክፍል ለማመን የፈለግከው? አንተ ራስ እግዚአብሔርን ሳታየው እንዴት የእግዚአብሔርንም ቃል እግዚአብሔርንም ልታምን ቻልክ ብሎ አንዱ ጮክ ብሎ ጠየቀው። ክሊፍም በልበ ሙሉነት ዞር ብሎ ተመለከተውና ጆርጅ ዋሽንግተን የአሜሪካ የመጀመሪያው ፕሬዝዳንት እንደሆነ ታውቃለህ? ምላሽ ከሰዎቹ ተሰማ፣ አዎ እናምናለን። እንዴት አወክ? ብሎም ክሊፍ መለሰ። እነሱም ቀጠሉና ብዙ ሰዎች ነግረውናል፣ በዛ ላይ እማኞች ነበሩ፣ ከዛም በበለጠ በትምህርታችንም ላይ የተገለጸ ነገር ነው አሉ። ክሊፍ ቀጠለ፣ በጣም ጥሩ አየ። ልክ እንደዚሁ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ብዙ ያዩ የአይን ማኞች አሉ። መሰቀሉንም ሳይሆን በሦስተኛው ቀን ከሙታን መነሳቱንም አይተው የመሰከሩልን ብዙ ሰዎች አሉ። ባጭሩ ላሳውቃችሁ! እኛ ሰዎች እግዚአብሔርን አላየነውም የማየትም አቅም የለንም። ነገር ግን እግዚአብሔር እኛን ወዶ እኛን ምርጦ በሰው አምሳል ወደዚች ምድር መጣ ኢየሱስ ክርስቶስ አማካኝነት አብ እግዚአብሔርን ማወቅ ቻለን። የክሊፍ መረጋጋትና የልጅቷ ጩኸት ሁለቱን ድብልቅልቅ አርጓቸው ነበር። ሁለቱንም ለያቸው። ከዚህ በኋላ ሌላ የዩኒቨርሲቲ ተማሪ የሆነች ሙስሊም ለክሊፍ ተመሳሳይ የሆነ በኢየሱስ ላይ ያላትን ጥያቄ አነሳችለት። ቪዲዮ የሚጀምረው ክሊፍ ምላሽን እየሰጠ ነው። በእርግጥ ይህኛው ጥያቄና መልስ ከቅድሙ ጠጠር ያለ ነው። ተከታተሉና ምላሻቹን በኮሜንት ሴክሽን ላይ ያስቀምጡት። ክሊፍ ጀመረ። እንዲያለ ውልሽ በቁራን ውስጥ ኢየሱስ ክርስቶስ እንደ ጥሩ ነብይ ነው የሚታየው። ነገር ግን ወልድ ወይም የእግዚአብሔር ልጅ ብሎ አይጠራውም። እኛን ለማዳን እንዳልመጣ አድርጎ ለኢየሱስ ክርስቶስ ምስልን ይሰጠዋል። እዚህ ቁራኑ በፍጹም ልክ አይደለም፣ ምክንያቱም በታሪክም ብናየው በመጽሐፍ ቅዱስም መሰረት ኢየሱስ ክርስቶስ እግዚአብሔር እንደሆነ በአንደበቱ ብዙ ጊዜ ተናግሯል። እሷም ቀጠለችና ሁለት እጆቿን እያወራጨች አይደለም፣ ተሳስታል። የእናንተ መጽሐፍ አንድ ገጽ ላይ ሌላ ነገር ይልና ሁለተኛው ላይ የሚጣረስን ሐሳብ ያነሳል። ቁራን ግን እንደዛ አይደለም። ሁለት የተለያየ ሐሳብን በፍጹም አንስቶ አያውቅም። በውስጡ ሁለት የተቃረኑ ወይም ደግሞ የማይስማሙ ሐሳቦችን አንስቶ አያውቅም። ክሊፍ ቀጠለ፣ እስኪ እንዳልሽው ቁራን በራሱ አይቃረንም እንበል። ነገር ግን በመጽሐፍ ቅዱስ ብቻ ሳይሆን በታሪክ አንጻር ራሱ ታሪክ ካስቀመጠልን ውጪ የሆነ ነገር ይነግረናል። ኢየሱስ ክርስቶስ ራሱ እግዚአብሔር ነኝ ሲል ቁራን ግን ያንን አያምንም። ስለዚህ ሙሉ በሙሉ ውሸት አያደርገው። እሷም እየተበሳጨች ድምጿን ጮካ አርጋ ቀጠለችና አንተ ቆይ በታሪክ አመኑ የምትለው እነ ዮሐንስ፣ እነ ማቴዎስ እና እነ ማርቆስ ነው አለች። ክሊፍ እጁን አጣምሮ መለሰላት፣ ልክ ነሽ። ታዲያ የዓይን እማኞች ተብለው እኮ የተጻፉልን እነሱ ናቸው። ጅምር በታሪክ ሊረጋገጥ የሚችለው የዓይን እማኞች የጻፉት ነገር ከሆነ ብቻ ነው። እንዲሁም አንድ ግልጽ የሆነ ነገር ልንገርሽ። ለምሳሌ ማቴዎስ፣ ማርቆስና እነ ሉቃስ፣ ዮሐንስ ሲጽፉ ከኢየሱስ ጋር አብረው ኖረዋል። ሶስት ዓመት ተኩል ከኢየሱስ ጋር አብረው ሆነዋል። እነሱ የጻፉትን ለዚህ ነው የማምነው። አብረው የኖሩ የአይን ማኞች ናቸው። መሐመድ ግን ኢየሱስ ከመጣ ከአምስት መቶ ዓመት በኋላ መጥቶ ነው ስለ ኢየሱስ ክርስቶስ የጻፈው። ስለዚህ እውነቱን እንነጋገር ከተባለን መሐመድ የእውነት ኢየሱስን አይቶ አያውቅም። እውነቱን ለመናገር ታሪኩን ካየውና ካላየው ማንን ታምኛለሽ ከተባለ ማለት ያለብሽ እያየውን ሰው ነው ማመን ያለብሽ። እየተወያየች የነበረች ልጅ ለማስረዳት እየሞከረች በድጋሚ አነሳች። ቆይ ሙሴ የጻፈው አምስት የሕግ መጽሐፎች አሉ። ቆይ አንድ ጥያቄ ልንገር፣ ኢየሱስ ክርስቶስ በቶራ ያምናል? ክሊፍ ቀጠለ። አዎ ኢየሱስ በቶራ ያምናል። ቶራ ማለት የእግዚአብሔር ቃል የተጻፈበት ነው። እሷም ቀጠለች። ታዲያ ኢየሱስ ክርስቶስ ሙሴን ተከትሎ ነበር ብለህ የምታምን ከሆነ ለምንድን ነው መሐመድ ደግሞ ኢየሱስን ተከትሎ ስለ ኢየሱስ ጻፈ ብለህ የማታምነው? ጠንከር ያለ ጥያቄ ጠየቀች። ክሊፍም ወዲያው ምላሽ ሰጠ። እሱን የማልቀበልበት ምክንያት መሐመድ የኢየሱስን ቃል አጣሞ ነው የጻፈው። አጣሞ ስለ ኢየሱስ ተናግሯል። ተመልከቺ፣ አራቱ የወንጌል መጽሐፎች ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ እርስ በርሳቸው የሚጣረስ ሐሳብና አላነሱም። ለዛ ነው የእነሱን ወንጌላት የምቀበለው የመሐመድን ግን የማልቀበለው ብሎ ክሊፍ ተናገረ። እሷም ቀጠለች፣ ቆይ ልጠይከ፣ አንድ ሰው ነቢይ ነው ለማለት የሚያስችልበት ደረጃ ላይ የሚደርሰው ምን ሲሆን ነው ብላ ጠየቀች። ምናልባት አሁን የጠቀስካቸው ሰዎች ሙሴንም ጨምሮ ጥሩ ጸሐፊ እንጂ ነቢይ አይደሉም ማለት ልንችል እንችላለን። እስኪ ነቢይ የሚያስብላቸው ምን ስለሆነ ነው ብላ ጠየቀች። ክሊፍ ቀጠለ። መጽሐፍ ቅዱስን ከጻፉት ሰዎች ከነዚያ የጻፉበት ምክንያት እግዚአብሔር ስላነሳሳቸው ነው እንጂ ማንም ጥሩ ጸሐፊ ስለሆነ አይደለም። አንድ መጽሐፍ ቅዱስ ላይ ያለን ሰው እግዚአብሔር ካላነሳሳው በስተቀር እግዚአብሔር ራዕይን ካልሰጠው በስተቀር በፍጹም መጽሐፍ ቅዱስን ሊጽፍ አይችልም አላት። ለምሳሌ ከእናንተ መሃል አንድ ሰው እኔ ነቢይ ነኝ ብሎ ቢናገር ያንን ማረጋገጥ እኔ አልችልም። አዎ እሱ ነቢይ ነው፣ አይደለም እሱ ነቢይ አይደለም ማለት አልችልም። መጀመሪያ ምን አይነቱ ኑሮ አለው ብዬ ማየት አለብኝ ስለሚያምነው ነገር ማዳመጥ አለብኝ። በድርጊቱ ባና ኖሩና በሚናገረው ነገሮች ብቻ ነው ያ ሰው ትክክለኛ ሰው ነው ብዬ ማወቅ የምችለው። በፍጹም ጥሩ ፀሐፊ ስለሆነ ያ ሰው ነብይ ነው ማለት አልችልም። አንድን ሰው ነብይ ማለት የምችለው እግዚአብሔር ያነሳሳውና እግዚአብሔር የሚያናግረው ሰው ብቻ ከሆነ ነው። ይህን ሳይጨርስ በየመሃሉ እየገባች እንዲህ ብላ ጮክ ብላ መናገር ጀመረች። አንተ ሲጀምር እዚህ ካምፓስ የመጣኸው ስለ እግዚአብሔር ብቻ ለማውራት ሳይሆን ሰዎችን የተሳሳተ አቅጣጫ ለመውሰድ ነው። በመጀመሪያ ደረጃ ያንተ ዋና ኢላማ ሰዎችን ወደ ክርስትና መሳብ ሳይሆን የማያምኑ ሰዎችና በሌላ ሃይማኖት ውስጥ ያሉ ሰዎች ኢየሱስ ክርስቶስ አለ ብለው እንዲያምኑ ስለምትፈልግ ነው እንደዚህ የምትከራከረው። ክሊፍ ቀጠልና በፍጹም እኔ አንቺ ራሱ ወደ ኢየሱስ ክርስቶስ እንድትመጪ ጋብዝሻለሁ አላት። እሷም ቀጠል አረገችና እኔ እኮ በኢየሱስ ክርስቶስ አምናለሁ አለች። እሱም ተሳስተሻል፣ በኢየሱስ ክርስቶስ አምላክነት ማመን አለብሽ አላት። ለኃጢአቶችሽ እንደሞተልሽ ከሙታንም በሦስተኛው ቀን እንደተነሳ ካላመንሽ በኢየሱስ ታምኛለሽ ማለት አይደለም። እሷም ቀጠለች፣ እሱን ተወውና አንተ በዚህ ቦታ ላይ ቆመህ የምትሰራው ሰዎች በኢየሱስ ክርስቶስ እንዲያምኑ እየሞከርክ ነው። መጽሐፍ ቅዱሳችሁ ግን በነቢያት የጻፍ አይጻፍ የምታውቀው ነገር የለም። ታዲያ ለምንድን ነው ስለማታውቀው ነገር ለሌሎች ሰዎች ለመመስከር እየፈለከው? ለምንስ ነው በመጽሐፍ ቅዱስ እንድናምን የፈለከው? ክሊፍም ቀጠለና ምንም ነገር ነገርኮ በጭፍን ማምን አለብሽ ማለት አይደለም ቁራንም ሆነ መጽሐፍ ቅዱስ በእግዚአብሔር እንደተጻፈ በጭፍን ማመን የለብሽም። ይሄ ደካማ የሆነ እምነት ነው። እርግን መጽሐፍ ቅዱስ የሚኖርና የሚተገበር መጽሐፍ ነው። ይህ ብቻ ሳይሆን የጻፉት እንኳን የአይን እማኞች ናቸው። ኢየሱስ ክርስቶስ ያለውን አል በቃል በመጽሐፍ ላይ ያሰፈሩት ራሳቸው የአይን እማኞች እንጂ ከ500 ዓመት በኋላ መጥተው እንደዚህ ብለው ነበር እንደዛ ብለው ነበር ያሉ አይደሉም። እሷም ቀጠለችና ይ ወደ ቀድሞ ጥያቄ እንመለስና እሱን በደንብ እንድታስረዳኝ እፈልጋለሁ። ለምሳሌ ወደ ኢየሱስ ክርስቶስ እንመለስ፣ ምክንያቱም ሁለታችንም የሚያስማማን አንድ ነገር በዚህ ላይ አለ። ኢየሱስ ክርስቶስ ያለ አባት እንደተወለደ ታምናለህ አይደ ይህ ማለት ያለ ሰው ንክኪ ተወልዷል እያልኩ ነው። በዚህ እንስማማለን። ክሊፍ እየተናገረች አስቆማትና፣ ቆይ እስኪ ነገርኝ፣ እንዴት ይህንን ልታምኝ ቻልሽ? ኢየሱስ ክርስቶስ ያላባት እንደተወለደ በምን ልታቂ ቻልሽ? አላት። እሷም ቀጠለችና በመጽሐፍ ቁራናችን ላይ ተጽፏል፣ ኢየሱስ ክርስቶስ ያላባት እንደተወለደ ተጽፏል ብላ ሳትጨርስ፣ ክሊፍ ድጋሚ አስቆምና፣ ቆይ አሁን አንጂ እኮ እየነገርሽኝ ያለሽው የምታምኙው ኢየሱስ ክርስቶስ ከተወለደ ከአምስት መቶ ዓመት በኋላ የጻፈውን ሰውዬ አምነሽ ነው እሷም ቀጠለችና ይህ እኮ አንድ የሚያደርገን ነገር ነው። በመጽሐፍ ቅዱሳችሁም ላይ በእኛም ቁራን ላይ የተጻፈ አንድ አይነት ነገር ነው አላት። ክሊፍም አዎ፣ ልክ ነሽ። እኔ ግን ይህንን የማምነው ከኢየሱስ ክርስቶስ ጋር አብረው የነበሩ የአይን እማኞች ራሳቸው ስለተናገሩት ነው እንጂ የሆነ ሰው መጥቶ ከ500 ዓመት በኋላ ከ500 ዓመት በፊት የነበረውን ስለጻፈልኝ አይደለም። አየሽ የወለደችው እናቱ ማርያም እንኳን ይህንን ስትመሰክር የአይንማኞች አብረዋት እሷን የሚያቁ ናቸው። አከታትለው የጻፉት ማርያምና እና የራሱ የኢየሱስ ክርስቶስ ደቀ መዛሙርቶች ይተዋወቃሉ። እሷም ቀጠለችና እንዲ አለች እሱንቶ፣ ስለዚህ ሁለታችንም አንድ ያደረገናል። ኢየሱስ ክርስቶስ ያለ አባት መወለዱ አንድ ትልቅ ተአምራት ነው አይደል? ክሊፍ አውንታውን ሰጣት። እሷም ቀጠለችና ስለዚህ በዚህ ተአምራት መሰረት ኢየሱስ ክርስቶስ ነብይ ነው ማለት እንችላለን ማለት ነው አለችው። ክሊፍም ቀጠለ። በፍጹም በፍጹም ተሳስተሻል። አንድ ሰው ላይ ተአምራት ሆነ ማለት ያ ሰው ነቢይ ነው ማለት ነው? በዚህ ዘመን ሰው እኮ ብዙ ተአምራቶችን እያደረገ ነገር ግን ሐሰተኛ ነቢይ እንኳን ሊሆን ይችላል። ብዙ ሰዎች በዚህ ዓለም ላይ ብዙ ተአምራትን ማድረግ ይችላሉ። ይህ ማለት ግን አንድን ተአምራት ስላደረጉ ከእግዚአብሔር መንፈስ ነው ወይም ደግሞ ነብይ ናቸው ማለት አይደለም። እሷን ጮክ ብላ እንዴ ተሳስታ ምን ማለት ነው? እንዴት ሐሰተኛ ነቢያቱ ተአምራትን መስራት ይችላሉ? ይህንን መልስልኝ። ሰው እንዴት በሐሰት መንፈስ ተአምራትን ሊሰራ ይችላል? ደግሞስ ሐሰተኛ ነቢያት ማለት ምን ማለት ናቸው? ክሊፍም ቀጠለና ይኸውልሽ ለምሳሌ የጥንቆላ ቦታ ላይ የምትሄጂ ከሆነ ብዙ ተአምራቶችን ሲሰሩ መመልከት ትችያለሽ። ለዛውም መግነጢሳዊ እና በሰው ኃይል የማይቻል ብዙ ነገሮችን ሲሰሩ ልታይ ትችያለሽ። እንደዚህ አይነት ተአምራቶች ደግሞ ሩቅ መሄድ አያስፈልገሽም በየቦታው አሉ። ሰዎች በሐሰት መንፈስ፣ በአጋንንት መንፈስ ተሞልቶ እንኳን አንቺ የነበረሽን የቀድሞ ህይወትሽን ዘርግፈው ሊነግሩሽ ይችላሉ። ከዚህ በኋላ ሌላ ሰው ጮክ ብሎ እስኪ እንዴት ልታውቅ ትችላለ? እስኪ ይህንን አረጋግጥልን ብትባል እንኳን በምን አይነት መንገድ ልታረጋግጥልን ትችላለ? ብሎ ክሊፍን ጠየቀው። ክሊፍም ቀጠልና ለምሳሌ እኔ አንድ የህክምና ትምህርት ቤት ውስጥ ሄጄ አውቃለሁ። ከዛም በኋላ አንድ በፍልስፍና ፕሮፌሰር ያለው ሰው አግኝቻለሁ። ይህ ሰው አንድ የተማረ ሰው ጋር ሄዶ ስለ በፊት ታሪኩ ዘግዝሮ ሲነግረው ሰምቷል። እኔ ላይ ባይሆንም ብዙ ሰዎች ላይ ሆኗል። ታዲያ ለምንድ ነው ጊዜያቹን በማይረባ ወሬ የምታቃጥሉት? ይህ ሰው ምንም እንኳን እውነቱን ቢነግራችሁም ምንም የማይጠቅማችሁ እውነት ነው። በድጋሚ ያቺ የቀድሞዋ ሴት ቀጠለችና አይደለም ተሳስታል? አንተ በየካምፓሱ እየዞርክ ተማሪዎችን ታሳስታለህ። የኔ ጥያቄ ለምንድ ነው ተማሪዎችን ማሳሳት እየፈለከው የሚለው ለምን ራስ የምታምነውን እዛው ለራስ አትይዘው? ክሊፍም ቀጠልና ይህንን የመናገር መብት አለኝ ደግሞ ማንም ይህንን እውነት ከመናገር ሊያግደኝ አይችልም። በዚህ መሀል የቀድሞ ወንድ አቋረጠውና አንተ ሲጀመር እብድ ነው የምትመስለው። አወራረህ እንደ እብድ ነው። በአሜሪካ ውስጥ ብቻ ሳይሆን ሌላ ሀገሮች ላይ ብትሄድ እንኳን እንደ እብድ ነው የሚቆጥሩ። ማንም በቁም ነገር አይወስድህም። ክሊፍም ቀጠልና ታዲያ ለምንድነው ከብድ ጋር እያወራችሁ ጊዜያችሁን የምታባክኑት? በዛ ላይ የእኔ እብድ ልባል እችላለሁ፣ ነገር ግን እናንተ እጅግ በጣም ስሜታዊ ሆናችሁ ነው የምታወሩት። የእውነት የምታምኑበት ነገር ደግሞ ከሆነ በልበ ሙሉነት ታወራላችሁ እንጂ በፍጹም በስሜታዊነት የሚፈታ ነገር የለም። በመጨረሻ ያችው ልጅ መጣችልና እንዲ ብላ ጮክ ብላ ጠየቀችው። ቆይ አንተ ለምንድን ነው በዚህ ግቢ ውስጥ እየተገኘህ ለምንድን ነው እዚህ ቦታ ላይ የቆምከው ብላ ጠየቀችው። ክሊፍም ያንን ፈገግታውን ለሁሉም ሰው እያሳየ እንዲህ ብሎ መለሰላት። እኔ በዚህ ቦታ የመጣሁትና ዓላማዬን ልነግርሽ እወዳለሁ። በዚህ ቦታ የተገኘሁት ሰዎችን የቅርቡ የምለው ጓደኛዬን ላስተዋውቃቸው ስለፈለግኩ ነው። ስሙ ደግሞ ኢየሱስ ክርስቶስ ይባላል። ይገርማል። እናንተስ ብትሆኑ እንደዚህ አይነት ውይይት ወይም ክርክር ወደ እናንተ ቢመጣ በምን አይነት ምላሽ ታስተናግዱታላችሁ? ክሊፍ ኔክትልስ በየካንፓሱ እየዞረ በእንደዚህ አይነት ውይይቶች ይታወቃል። በየሄደበትም ቦታ ስለ መጽሐፍ ቅዱስ እውነተኝነት፣ ታማኝነትና ስለ ኢየሱስ ክርስቶስ አዳኝነት ይሰብካል። ይህን በሚያደርግባቸውም ጊዜያቶች ውስጥ ብዙ የሚደርሱበት ክርክሮች አሉ። እሱን በሙሉ በተረጋጋ መንፈስ እያዳመጠና እየተቀበለ ምላሽን ይሰጣቸዋል። የሚገርማችሁ ይህ ሰው የተወለደው እንደ አውሮፓውያን አቆጣጠር በ1954 ዓ ም ነው። ይህ ማለት አሁን ላይ የ71 ዓመት ጎልማሳ ነው። በዚህ እድሜው ግን የልጅ ልጅ የሚሆኑ ወጣቶች እሱን እያንጓጠጡና እየተሳለቁበት ይናገሩታል። ብዙዎች ይቀልዱበታል። ብዙሃኑ ደግሞ ስም ይሰጡታል። መከበር እንደሚገባው አልኖረም። ለኢየሱስ ክርስቶስ ሁሉንም ነገር ጥሏል። ሰዎች ቢያንጓጠጡበትም ቢሳለቁበትም፣ እሱ ግን ወንጌልን መመስከሩን ቀጥሏል። እናንተስ ብትሆኑ ይህንን ያህል ርቀት ትሄዳላችሁ? በክሊፍ እና በእነዚህ ተማሪዎች መካከል ያለውን ውይይት እንዴት አያችሁት? እስቲ በኮሜንት ሴክሽን ላይ አስቀምጡልን። እንደዚህ ያሉ ውይይቶችን እንድንለቅላችሁ ከፈለጋችሁ በኮሜንት ሴክሽኑ ላይ ይቀጥል ብላችሁ ጻፉልን። እናመሰግናለን።